አረጋግጡ እርሱም ልጅ አለኝ ብለው ተስፋ ከማድረግ እናንተ ቁማችሁ ቀራችሁ ውለዱ ውለዱ እንጂ በጊዜ ምን አባቱን የሚያምረኝ ለሊት ነው የሚያምረኝ ምግብ አንቺ ብቻ ፈገግ በይልቴልት እንደነበረ ታውቃለህ። ከዚህ በፊት ያሳለፉትን ነገር ማለ እና ከምን አይነት ቦታ እንዳነሳ ታውቃለህ። በእንደዚህ አይነት አጋጣሚ ነው እናቴ ተገናኝ ነው ደስ ብሎኝ በምንስቅበት ሰዓት ምናምን አይደለም ምንን ያገኘ ሀዘን ላይ በነበርኩበት ሰዓት ነው አንተን ያገኘሁት፣ እና አሁን ደግሞ ሳቄን የመለስክልኝ በቃ የበፊቷን ሮዝ አንድ ይሆን ያደረገኝ አንተ ነው። ሀዘኔን ከወደቅሁበት ብነሳም በአንቺ ብርታት ነው። አረሳም ሰላም፣ ሰላም፣ ፍቅር ውድ ቤተሰቦቼ እንደምን አላችሁ? ሁላችሁንም በምትኖሩበት ዓለም ሁሉ ሁልጊዜ እንደምለው ሳቅ፣ ፈገግታ፣ ደስታ አይራቅልኝ እያልኩኝ ዛሬም ተመልሼ ይመጥቻለሁኝ። ዛሬ ስመለስ ያው እንደምታዩት ድባቡ ለየት ያለ ይመስላል። ለእኔም ልዩ ቀን ነው። ይህን ልዩ ቀን ደግሞ በደንብ ማጣጣም እንፈልጋለሁኝ። እንደ ቀልድ ማሳለፍ አልፈልግም። የመጀመሪያ አይደል? አንዳንድ ጊዜ የመጀመሪያ የምታዩበትን ነገር የማይረሳ የማይዘነጋና ሁልጊዜ ትውስታ የሚሆን ነገር ማስቀመጥ ፈለግኩና ደስታዬን ይሄን ደስታዬን ያው ደስታዬን ስላችሁ ታውቁታላችሁ ብዬ ነው። መግለጽ አይጠበቅብኝ ማለት ከሮዝዬ ጋር አንድ የአብራካችንን ክፋይ አምጥተናል ማለት ነው። የዚህን ደስታ ስናጣጥም ደግሞ በትንሽ ነገር እንዲሆን አልፈልግም። እሷን ደስ በሚላት ቦታ እሷን በሚመጥናት እሷን በሚገባት ቆንጂ የእራት ግብዣ ለማዘጋጀት አስቤ ያለሁኝ። እዚህ ጋር የምታዩትም ትልቅ ይህ ሆቴል ነው የተገኘሁት። ከተማችን ላይ አዲስ አበባ ላይ አለ ከሚባል በጣም ውዱና ቅንጡ ሆቴል ላይ ነው። ይህ ደግሞ ለእሷ ሲያንስባት ነው እንጂ በጣም ትንሽዬ ናት። ከዚህ በላይ ብዙ ማድረግ አስባለሁ እቅዳለኝ። ወደፊት ደግሞ አብረን የምናይ ይሆናል ማለት ነው። የመጀመሪያ ልጅ ወደዚህ ምድር እየመጣ እንደው ታውቃላችሁ አባቱ የአባትነት ስሜትን ማሳየት ፈልጋለሁ። ገና ሳይወጣ ሲወጣ ደግሞ አጠይቁኝ። ያው ታውቃላችሁ፣ ኧረ አንደ ላቂ እንዴት ነው ለአባትነት ሆናለሁ አልሆንም። ያው የአባትነት ሚስጥርን ባላውቅም ካሁን በኋላ አባቱ ልጅ እንዴት እንደማሳደግ እንዳለብኝ ምክንያቱም የምላችሁ ሁሉ ነው የጠፋኝ። ብቻ ፈጣሪ ያውቃል። ጥሩ አባት፣ መልካም አባት፣ ልጁን ተንከባካቢ አባት፣ ለልጁ የሚያስብ ቅን አባት መሆን ፈልጋለሁ። ይሄን ደግሞ በወሬ ሳይሆን በተግባር ማሳየት ስለምፈልግ ልጁ ወደዚህ ምድር ሳይመጣ ገና ጥሩ ነገር እያሳየን፣ ጥሩ ነገር እያሸተትንን ዌልካም እንለዋል ማለት ነው። በዚያው አጋጣሚ እንኳን ደስ አለህ በሉኝ አትሉኝ? ምንድ ምንድን ነው ዘምተው። የቶፊቅ ልጅ እኮ እየመጣ ነው፣ ስምም አውጡለት። ከመጀመሪያ ጀምሮ እስካሁን እስካለሁበት ድረስ እናንተ አብራችሁ ከጎኔ ናችሁ፣ በክፉም በደስታም። ስለዚህ ስም የማውጣቱን ሂደት ለእናንተ ለተመልካቾቼ፣ ለውድ ቤተሰቦቼ ብሰጣችሁ ብያሰብኩኝ። ይህን ነገር ለሮዚ አልነገርኳትም። እስኪ ስትመጣ ስሙን እናንተ እንደምታወጡላት ነግራታለሁ እርግጠኛ ደስተኛ የምኮኑት ስለዚህ እስኪ የልጃችን ስም ኮሜንት ላይ ብታስቀምጡልኝ ደስ ይለኛል እና ዛሬ ቆንጆ ምሽት ጣፋጭ የሆነች ቀን አሳልፋለሁኝ ደስታችንን ከሮዝዬ ጋር መቼም የማይረሳ መቼም የማይደግም ለማድረግ አስቢያለሁ እና እዚች ጋር የምትዋት ቦታ ላይ እንደምታዩት በጣም ደስ ይላል አይደል ቦታው እዚች ጋ አስቀምጬ እራት እየጋበዝኩ የሆድ የሆዳችን የምንጫወት ይሆናል። እናንተም አብራችሁ የሆኑ ውድ ቤተሰቦች ስለዚህ እስኪ ፏፏ እናርጓለን። ይዘገጃጅ ባቲ ጎድጓዳ ነው። እውነትም አንዴ ከገቡበት አይለቅም የባትሲ ጎድጓዱ። መንደሮ የፍቅር ምንጭ ነው ሚስጥሮ። አድራው ሞልቶልኛል በፍቅሯ መቁረቤ ነው በቃ ካድባሯ

አይ አሁን ለምሳሌ አቆላምጪ ልጥራ ብትይ ማን ብለሽ ነው ልጠሪ የምትይው? ስም እኮ የኔም አይመችም፣ ከኔ ረ ያንተ በጣም አይመችም። ስለዚያ ያንቺ እኮ ነገች ሮዚና ሮዚነት እናትነት እንትን ነው። ቶፊኬ ኬ በሚለው ማን ማን ቶፊኬ ከዛ አንድ ሶፋ የነሱ እንደገምሽ ሁለት ሶስተኛ ደግሞ አይመጣ። የኔ ስም ብዙ ጊዜ እውነት ለመናገር ለመቆላመጥ አይሆን። አሁን ግን ለቀጣይ የልጅን ስም ማለት ነው እንዲቆላመጥ ሆን ሁሉም ሰው ጋር ሲሰማው ደስ የሚል ልቡ የሚረበሽ ስም አላሪክ፣ የሚረበሽ ልሽ ይሄን ያክል ሰው የሚረብሽ ምናምን ሳይሆን በቃ ሰምቶት ደስ የሚለው ማለት የሆነ ሰው ውስጥ የሚገባ ስም። ምን ሀሳብ አስቤያለሁ መሰለሽ ኦዲንሶቼ፣ ማለት ቤተሰቦቼ ናቸው፣ ኦልሞስት አሁን አራት ዓመት በላይ ሆኗቸዋል ከእኛ ጋር ማለት ነው።

እና ምን አሰብኩ መሰለሽ የልጃችንን ስም ውድ ቤተሰቦቻችን ቢያወጡልን ብዬ አስብ። በእርግጥ እኔ አስብ ቢያወጡልባቸው ግንስሪስ ከልባቸው ሆኖ ቀልድ ምናምን ሳይሆን በቁም ነገር ደስ ይለኛል። እኔ ወላሂ ደስ ይለኛል ቢያወጡልን። ወላሂ የሮዚን የሚወለደውን ልጅ ስም አውጡለት በቃ። ለእናንተ ሮዛ መጀመሪያ ተናግሬያለሁ። ሮዚ ፍቃደኛ ከሆነች ለእናንተ ቅድሚያ ብሰጥ ደስ ይለኛል ብያቸዋለሁ። ፍቃደኛ ስለሆንሽ ደግሞ በእነሱ ሰለልጃች ያልተመቸሽ ነገር አለን? ቆንጆ ወላሂ ወላሂ ቆንጆ እኔ በጣም ነው የምወደው። ይሄምቢ እናንበሳው መጣው ነው ግን ነው አይ ምን የራሳችን ጊዜ ነው የራሳችን ሰዓት ናት እ እችን ጣፋጭ ድርጅት ደግሞ ቸክ አላደርግም እኔ ያንተ ሚስት። አይ ማንም እንዳት በራስ አሁን ስለ ጣፋጩ ልጃችን እና ስለ አምሳላችን ብቻ ማውራት ያለብን ስለ ህይወታቸው። ካሜራማን ከቻልክ ባታስገባ ደስ ይለኛል። እነሱ ባይገቡም ናሻለ አቅም አሁን እንዳይገቡ አድርጎ ደውንበት

ካሜራማን ሽን ተንከባከቢያለሽ አረ? ግድ ነው። አዎ? ግድ ነው። እና ሮዜ ወይ ከህይወታችን ብዙ ፈተና ሊመጡ ይችላሉ። ካሁን በኋላ ብዙ ነገር አሁን እየጀማመሩ ነው። ቃል እንድትገባልኝ የምፈልገው ነገር አለ ቶፊቄ፣ በዚሁ አጋጣሚ ማለት ነው። እንዴት እንደነበር ህይወቴ ታውቃለህ፣ የምር ስሪስ ህይወቴ እንዴት እንደነበረ ታውቃለህ። ከዚህ በፊት ያሳለፉትን ነገር ማለት እና ከምን አይነት ቦታም እንዳነሳህ ታውቃለህ። በእንደዚህ አይነት አጋጣሚ ነው እናንተ የተገናኘነው፣ ደስ ብሎኝ በምስቅበት ሰዓት ምናምን አይደለም እኔን ያገኘ ሀዘን ላይ በነበርኩበት ሰዓት ነው አንተን ያገኘሁት፣ እና አሁን ደግሞ ሳቄን የመለስክልኝ በቃ የበፊቷን ሮዛ እንዲሆን ያደረገኝ አንተ ነ እና ለዚህ በጣም ነው ማመሰግኖ። በዚህ አጋጣሚ ነው አንቺና እኔ መመሰጋገን አለብን። ኖ አይ እየነገርኩ ነው መመሰጋገ- ታየ እና ቃል እንጠዋልኝ የምፈልገው ነገር ቢኖር ብዙ ነገር ይሉኛለን እየመጡ ብዙ ነገር ያወሩኛል ብዙ ነገር። ግን ምንም ነገር ቢመጣ ምንም ነገር ቢፈጠር በእኔ በኩልም ሆነ በአንተ በኩል በእኔም ላይ እያየኸው ነው ያለውን ነገር አሁን ላይ፣ አንተም ላይ ደግሞ ብዙ ነገር መተናል ከዚህ በፊትና ቢፈጠር ምንም ነገር ቢፈጠር እንደማትሆን አብረን እንደምትሆን ብተውሽ ትል ነበር ቃል እንድትገባል እፈልጋለሁ በዚሁ አጋጣሚ አይ አንቺ ብቻ ፈገግ በይ፣ ልጅ ብቻ ሳይሆን ሁለታችሁም ፈገግ በሉልኝ። አንቺ ሳቅሽ ማለት ከምሬ ነው። አንቺ ሳቅሽ ማለት ልጄ ሳቅ ማለት ነው። አንቺ ተደሰሽ ማለት ነው። ይሄ ልጅ ደሞ ገና ማላውቀው ነዋ። አንቺ ደሞ ከጎኛለሽ በአሁኑ ሰዓት አለ አስበሽዋል። አንቺና እኔ በአሁኑ ሰዓት እንደዚህ ደስተኛ ከሆነ በብዙ ችግሮች በብዙ ፈተናዎች መዋል ሲመጣ ደግሞ ምን ያክል እኔው ሳስበው አልሐምዱላ፣ ደስተኛ ነኝ በህይወቴ። አንቺ ግን እንደዚህ ቶሎ በልጅነቴ ልጅ አረግዛለሁ ብለሽ አስበሽ ታውቂያለሽ? ወላሂ ወላሂ፣ በልጅነቴ የመውለድ ሀሳብም ህልምም አልነበረኝ። ታቃለሲሆአቃል ግን ትገባበታለህ። አንዳንዴ የሆነ የሚያስደስትህ ሰው ሲኖር ለዛ ሰው ደስታ ስትል አንተ እራስህ ደስተኛ ሆነህ ትኖራለህ። በዚህ ነገር ማለት ነው። ለደስታው ብለህ ሳይሆን ይህን ነገር ያደረኩት ለደስታ ብዬ ሳይሆን ግን እኔም ደስተኛ ሆኜ አመኝበት። ግን ያነሳሳኝ አንተ ይህን ነገር እንዳደርግ ለአንተ ደስታ ቢሆንም እኔ አምኜበት ደስተኛ ሆኜ ወስኜ ነው ያደረሱት እንጂ ከዚህ በፊት ጭራሽ አስቤያለሁ። ግን እንደዚህ አይነት አስተሳሰብ ይለኝ ገና እኔ ሳላድግ ምናምን። ካሁን በኋላ ከልጅ ጋር አብራችሁ ታድጋላችሁ። እናድጋለን አብረን፣ ያሳድገን ሰው ያለሁ ሶስታችንም አብረን እናድጋለን። አይ ድሮ ልጅ በልጅነት ነው ሲባል ጓጓ ነበር። እንዴት ነው ስልሽ፣ አብሮ ሲያድግ ልጅ መከታ ነው ይባላል። አሁን እስኪ እውነትም እንደዚህ አይነት ስሜት ይመጣዋል ይመዋልሁ የአባትነት ስሜት። አሁን ሰሞኑን በጣም እንትን እያሰብኩ ያለሁት ልጄ መቶ እንደዚህ ለልጄ እንደዚህ ባደርግለት። ስለ ልጅ ነው የምታስብ? እውነት ነው ከወለድክ በኋላ መጀመሪያ ብላ የሚባለው ሳትወልድ ብላ በቃ

አሁን ራሱ ነጭ አንቺ ብቻ አቋራለሽ ውስጥ ላይ ምትቋለ አሁን መንታ ነው የሚመስሉት። ብታያቸው መንታ ነው የሚመስሉት። ምንም ነገር ማስፈለገሽ ቁጥር ለኔ እያማረኝ ነው። እንደው ምን ደግሞ የሚያምረኝ? ለሊት ነው የሚያምረኝ ምግብ። አዎ ለሊት ወጥታ ትገዛልኛለህ። አሁን አበስልኝ ያለህ በሌሊት ምግብ ብቻ የሚያምሩሽ ምግብ ሌሊት ማለት ስምንት ሰዓት ማለት ከስምንት ሰዓት በላይ ሌላ ሌላ ካለ የትም ቢሆን ለአንቺ ስል አልሆነ የለም። አንቺን ብቻ ጠይቂ መጠየቅ ነው የሚጠበቅብሽ።

ወይ፣ ሮዚ፣ አይ፣ የሆነች ነገር የምነግረው ነበረችኝና አኮረብሽ። ቶፊክ ቶፊ ቶፊክ፣ ምን እየሰራ ነው? ቶፊክ ይቅርታ፣ ሮዚ፣ የሆነ ነገር የምነግራቸው ነበር ነው። ሲገቡ ከዚህ የሆነ አሽሙር ተናግረዋል። ወላይ ተናግረዋል። ሲገቡ ሆነ ተሳቅ እያሉ ነው ደወሉ።

ወላይ እንጨምሪ ካለ የሆነ ነገር በይ ነው። መጀመሪያ ለምን ሄድክ? ካሜራ ይዞ ወደኛ ይመጣል። ስለምን ሄድክ መጀመሪያ? ቀናችን እንዳበላሽብን ነው። መድኃኒት እንደሌለው አረጋግጠሻል ሮዚ። እሷ የሚመለከት የልጁ እናት አንቺ ነሽ? አይ አባቱ ምንነው? ሳክራችኋል? ምን እህ ስራ አጣጣችሁ? በጣም ለማንኛውም ማለት ነው። ኮረጃ ይቀርባችሁ። አረ ወንኪሽ። ማን መጥቶ ማን እንደመጣ ሁላችንም እናቀል አይደል? አሁን ምን ፈልጋችሁ? አትረብሹን። ምላሳችሁ ግን የሁለታችሁም ተመሳሳይ ነው። በቃችሁ። በባዶ ነው ጠውጠው ምትሉት። አይ ትዝታ ከባድ ነው። አስታውሽ ግን እዛ ጋር የሆነ ሰዓት እራት ገብተን ነበር ማለት ነው ጋር ኤ እሺ፣ አሁን ዝም ብለሽ ካሁን በኋላ እሚስ ነው ነው ገብቶኛል። ስሚ፣ አረጋግጡ እርስዎም ልጅ አለኝ ብለው ተስፋ ከማድረግ። እናንተ ቁማችሁ ቀራችሁ፣ ውለዱ ወለዱ እንጂ በጊዜ ምን። ለማንኛውም ማለት ነው ገባሽ? ሮማንቲክ አትሞክሪ፣ ነገ ቅናት ነው ባይ ቃላቶች ያጥሩኛል ያጥሩኛል። ምን ብዬ ላድንቅሽ? እንዲያው በደፈናው ሞናሊዛ አይነሺ፣ ሞናሊዛ አይነሺ